እንደ ሳይንስ 80 20 ይባላል። 80% የምንመገበው ምግብ፣ 20% ደግሞ የምንንቀሳቀሰው እንቅስቃሴ ይባላል። ስለዚህ አብዛኛውን የምንመገበው ምግብ ላለን የክብደት ሁኔታ ትልቁን አስተዋጽኦ ያበረክታል ማለት እንችላለን። ከፍ ያለ ክብደት ከአመጋገብ ብቻ ላይሆን ይችላል የሚመጣው። የተለያዩ ምክንያቶች አሉ። ለምሳሌ ሴቶች ሲሆን ኦፍኮርስ፣ ወንዶችም ላይ ይኖራል፣ ግን የሆርሞን መዛባት፣ ለምሳሌ በከፍተኛ የሆነ የጭንቀት ሆርሞን ሰውነታችን ውስጥ መኖር፣ በወሊድ ምክንያት የሚኖር የሆርሞን በመዛባቶች ከማረጥ ጋር ወይም ደግሞ የመጀመሪያ የወር አበባን ከማየት ጋር በተገናኘ እነዚህ አንደኞቹ ምክንያቶች ሊሆኑ ይችላሉ። ከዛ ውጪ ደግሞ የአመጋገብ ሁኔታችን፣ የምንመገባቸው ምግቦች ከምን ሰውነታችን ከሚፈልገው ጋር እኩል መሄድ መቻል አለመቻል ሊሆን ይችላል። ከዛ ውጭ ደግሞ በተገቢ የሆነ እንቅስቃሴ አለማድረጋችን ክብደቱን ከፍ ሊያደርገው ይችላል። እነዚህ የሶስት ነገሮች ቅንጅት ነው አንድ ሰው ክብደቱ ከፍ ብሏል ወይም ዝቅ ብሏል እንል የምንችለው አንዱ ብቻ ስፔሲፊክሊ ላይሆን ይችላል። እኛ አሁን ያነሳናቸው ችግሮች ክብደቱ ከየትኞቹ አሁን ካነሳናቸው ሀሳቦች ጋር በምኑ ምክንያት ነው የመጣው የሚለውን ማየት ሊኖርብን ይችላል። ለምሳሌ ከፍተኛ የጭንቀት ሀሳብ ወይ በጭንቀት የሚመጣ የክብደት መጨመር ቢሆን ቀጥታ ከምግባችን ጋር ላይገናኝ ይችላል። ሶ ምግባችን ብናስተካክልም ባናስተካክልም ትልቅ የሆነ የክብደት ለውጥ ላናይበት እንችላለን። ስለዚህ መጀመሪያ እሱን እክል ለመፍታት መሞከር ነው ነው አመጋገባችን ደግሞ ስንል አንድ ሳምንት ሁለት ሳምንት አመጋገባችንን ብናስተካክል የተለየ የክብደት ለውጥ ላናይበት እንችላለን። ስለዚህ ለረጅም ጊዜ የኑሮ ዘይቤያችን አድርገን መቀጠል የምንችለው ሲሆን ለውጡን ልናይ እንችላለን ማለት ነው። ከዛ ውጪ ግን አሁን ቅድም እንዳነሳ ነው ከሴት ልጆች ጋር በተገናኘ ሲሆን ያቺን ወቅት እስክታልፍ ጠብቆ የአመጋገብ ሂደቱን ማስተካከል እና በዛን ወቅት ደግሞ ለሚከሰተው ከፍተኛ የሆርሞን ኢምባላንስ በተቻለ አቅም አመጋገቦቹን እሱን ባላንስ የሚያደርጉ ምግቦችን ኢንክሉድ ለማድረግ መሞከር ያንን የክብደት ለውጥ ወይም የተስተካከለ የክብደት መጠን እንዲኖረን ያደርጋል። ጀነራሊ ግን ሌላዎቹን ነገሮች ብንተው ክብደቱን ብቻ እያሰብን ከአመጋገብ ጋር ነው ብንል ግን ለማስተካከል በዋነኝነት የአመጋገብ ዘይቤያችንን ጤናማ ማድረግ ነው የተሻለ የክብደት ሁኔታ ላይ ለምሳሌ ከሚሰጠን የጤና ጥቅም ጋር አገናኝተን ሲሆን የተጠበሱ ምግቦችን ከመጋገባችን ማውጣት፣ እኔ የተጠበሱ ምግቦችን አልበላም የሚል ነገር ሰውነታችን ላይ ትልቅ ኢምፓክት ሊያሳይ ይችላል፣ ከጤናም ከክብደትም አንጻር የታሸጉ ምግቦችን ወይም ደግሞ ፕሮሰስድ የሆነ ምግቦችን አልወስድም። ይሄ ሰፖርት ያደርጋል። ከዛ ደግሞ የምወስደው የምግብ መጠን አትክልትና ፍራፍሬዎችን ያዘወተረ ወይም ያልተፈተጉ እህሎችን ነው የምወስደው ወይም ደግሞ የተፈተጉ እህሎችን ወይም ህል ዘሮችን መውሰድ አቁም ያለው የሚለው ትክክለኛ የምግቦችን ከአመጋገባችን የማስወገድና ለክብደቱ ለውጥ እንዲመጣ ማድረጊያ መንገድ ነው ማለት እንችላለን። ነገር ግን እንዲሁ ይሄ ካርቦችን አልበላም፣ ፋት አልበላም፣ ፕሮቲን ብቻ ነው በላው፣ እንደነዚህ አይነት የአመጋገብ ዘይቤን የመቀየር ሂደት ግን እንደጠበቅ ነው ለውጥ ላይ ያሳይ ይችላል። ለውጥም ከመጣ በኋላ ለተለየ የጤና እክል ደግሞ ተያይዞ ሊያጋለጠን ይችላል ማለት ነው። እንደነዚህ አይነት አመጋገቦችን ለመከተል የሚያስቡ ሰዎች ባለሙያዎችን ማዋራት ሊኖርባቸው ይገባል። ቡድኑ ከተስተካከለ በኋላ ግን ምን አይነት አመጋገብ ነው የሚባለው፣ ያንን ቡድን የሚያማክል ለምሳሌ ስፖርተኛ ከሆነ ለስፖርተኞችም የሚሆን አመጋገብ ለብቻው ይሆናል። ለሚሰራው ስፖርት የሚበቃ የሚመጠን ማለት እንችላለን ከዛ ውጪ ግን እንደው ጀነራላይዝ እናርገውና ለኖርማል ሰው ነው ምንም የተለየ ነገር ላይ ላልሆነ ሰው ካልን ግን ሁልጊዜ እንደምንለው ጤናማ፣ የተስተካከለ ባላንስ ዳይት የሚለው ምግብ የተሻለ ሰፖርት ያደርጋል። አትክልቶችን ያካተተ፣ ፍራፍሬዎችን ያካተተ፣ ጥራጥሬዎችን ለምሳሌ እንደ ዱባ፣ ምንድነው ምስር፣ ድፍን ምስር፣ ቦሎቄ፣ ባቄላ ከዛ ውጪ ደግሞ የእህል ዘሮችን ጤፍን ጨምሮ እነ ገብስና አጃ የመሳሰሉትን ያካተተ የአመጋገብ ሂደት ቢኖረን በምንም ሁኔታ ላለን ሰዎች ጤናማ እንድንል ይረዳናል። እዛ ውጭ ግን እንዳለንበት ሁኔታ ማስተካከል ሊኖርብን ይችላል። አመጋገባችን ስንል አንድ ብቻ አይደለም። አመጋገባችን ቅድም እንዳልነው ስትረስ ካለን፣ እንቅስቃሴ የማናደርግ ከሆነ የተለያዩ ከምግብ ውጭ ያሉ ነገሮችን የምንጠቀም ከሆነ ስቲል ጤናማ ክብደት ላይ ላንሆን ይሆናል ማለት ነው። ስለዚህ በአጠቃላይ ያለንን የአመጋገብ ሂደት የኑሮ ዘይቤ ለውጦችን ማከናወን መቻሉ የተሻለ ይረዳናል ማለት እንችላለን። ይሄ ሆሊስቲክ ነው ወይም ሁሉን አቅፍ እንቅስቃሴ ለምሳሌ መስራት ይኖርብናል። በቂ አካል ብቃት እንቅስቃሴ ሊኖረን ይገባል። ይህም ተመጣጠነ አመጋገብ ሁኔታ ሊኖረን ይገባል። ጥሩ ወይም የተስተካከለ የእንቅልፍ ጊዜ እና ሰዓቱን የጠበቀ መሆን ይኖርበታል። ከዛ ውጭ በቂ ውሃ መውሰድ ይኖርብናል። ከዛ ደግሞ ይሄ የስነ ልቦና ጤናችንን በደንብ መጠበቅ፣ እነዚህ እንግዲህ ዋና ምስቱ ናቸው ማለት እንችላለን።